በመጋባት እንግዲህ ገና ልብስ ምናምን እንቀያየራለን ብለን በተዘጋጀን ሰዓት ነበረ በዓልን ለማሳለፍ። ትንሽ ነው ትንሽ ነው። አፎ አኪያ ትንሽ ነው የሚነካች። ሰላም እንዴት ናቸው የቴዳ ፋሚሊዎች? እንግዲህ ዛሬ ትንሽ አስቸጋሪ፣ ልጃችን አኪያ ታመመችና የሆስፒታል ድንገተኛ ክፍል ይዘናት ሄድን። ህክምና በጣም ከባድ ነው። በዓለም ስለሆነ እንግዲህ በበዓል የታመሙ ናቸው እዚህ ያሉት። አይግጠማችሁ በዓል በጣም አጨናናቂ ነው። እንግዲህ ዶክተሮቹን ካሳየን በኋላ አንድ ቁጥር ሂዱ አሉን ካርድ ለማውጣት እኔም አንድ ቁጥር ሄድኩኝ። ግን ፍቅር ምንም ችግር የለውም ፍቅር ነው ስሟ። ተሳስተው ፍቅር ተብለዋት ነው ማለት ነው። ግን አሁን ለምን እንደሆነ ታቀለኝ ሄጄ ፈልጌ ሂስትሪዋ ላይ ያለው ትክክል ካልሆነ፣ ለዚህ ነው እኮ እኔ የሚፈራው። በነገራችን ላይ አኪያ ሙሉ ስሟ የትምህርት ቤት ፍቅር ቴድሮስ ነው እና ፍቅርተ በሚል ነው የተመዘገጀው። ከዚህ በፊት ካርድ በፊት ላውጣልህ ኬስ ካለ ብላይ ነው ይሁን እኔ ዋናው ትታከም እንጂ ችግር የለውም እያልኳት ነው በስራ ብዛት አምሳ አምስት አመት፣ ስድስት አመት አለ። እንግዲህ ከዚህ በፊትም የነበራትን ካርድ ነው ይዘን የመጣ ነው ወደ ዶክተሩ። ከዛው እሱ ደግሞ አንዳንድ ኬዞች እና እየጠየቀ ጥያቄ፣ ከዛ በኋላ ወደ አንድ ቁጥር ሂሳብ ክፈሉና ወደ ላብራቶሪ ትሄዳላችሁ ብሎ ላብራቶሪ 17 ቁጥር ሂዱ ብሎን፣ እኛም ወደ አንድ ቁጥር ሄደን ብራችንን ከፈልን። ክፍያ ካርድ በዛ ነው ክፍያ ነው። አኪያ እንግዲህ እዚች ጋር ወንበር ላይ ዱቅ ብላለች። ከእናትየው ጋር እየጠበቁን ነው። በነገራችን ላይ አፎሚ እንቅልፍ ሳጨርስ ነው ደንግጠን አስነስተናት ይዘናት የመጣ ነው። እዚህ ጋር ላብራቶሪ ክፍል ሄድን። ላብራቶሪ እየጠበቅን ነው ልንገባ። ከዛ በኋላ እንግዲህ ላብራቶሪ እንሰጣለን። የሚሆነውን ደግሞ ውጤት ቁጭ ብለን እንጠብቃለን ማለት ነው።

እዚህ ጋር ደግሞ አፎሚን ቁስሏን እየት መርፌ ወጋት ቦታ እያየች ይዛላት ነው እንግዲህ፣ እህቷ ፈራች ደግሞ በመሃል፣ እና መሙኒም እያደራረኩላት ግራ በመጋባት እንግዲህ፣ ገና ልብሽ ምናምን እንቀያየራለን ብለን በተዘጋጀን ሰዓት ነበረ በዓለን ለማሳለፍ። ያው እንግዲህ ከልጅ አይበልጥም ሁሉ ነገርና፣ ትንሽ አንድ አንድ አይግጠማችሁ ማለት ኮምፕሌክስ ነው ማለት ልጆች። በነገራችን ላይ ሳቃቸው ሲጠፋ ያስደነግጣልና በጣም ነው እኛም የሚደነገጥ ነው። ልቧን እዚህ ያመኛል፣ ይውጋኛል፣ ምናምን ምን ነው የምትለውና፣ በጣም ደንግጠን ነው እኛ ራሱ ወደዚህ የመጣ ነው። ብቻ ደስ የማይል ነገር ነበረ። በስተመጨረሻም እንግዲህ ወረቀታችንን ይዘን ወደ ታከምንበት ወደ ድንገተኛ ክፍል ተመለስን። እንግዲህ ውጤቱ ጥሩ እንደሚሆን ተስፋ እያደረግን እያወራን ተመለስን። ምን ብዬ ነው በነገራችን ላይ ሆስፒታሉ ስትመጡ በዓልም ብቻም ስላልሆነ በጣም ያሳዝን በዓል የገጠማቸውም በዛም የከረሙ ብዙ ታማሚዎች አሉ። እንደው አቅም ኖሮን ዩነ እንዲሰንበትንና በዓልን አስመልክቶ እንደው ውሃ እንኳን ይዘን ብንሄድ የሚያሰኝ ነገር ነው እና በጣም ያሳዝናል። ግቢ ውስጥ ዶክተሩ ዝችጋ ጋር ያለውን ነገር የነገር ነው የሁኔታውን ውጤቱን ሰጠነው። እሱም ደግሞ ምርመራ አደረገላት። እየጠየቀ ወድቃ ነበር ወይ ምናምን ብቻ የሚል ነገር አለ። አፎሚ በጣም አስቸጋሪ ናት። ያው እንደምትታት መሬት ወርዳ የኛው ኦክሲጅኑን መታጠቢያ መስሏት ትላለች። ማለት ደግሞ በአፎሚ ቋንቋ መታጠብ ነው። እና እዚህ ጋር ደግሞ ያው ዶክተሩ ጥሩ ናት፣ ምንም አትልም፣ ና አንዳንድ እንትኖችን ልዘዝላት ብሎ ሽሮፕ ነገር መድኃኒት ነገር አዘዛላት። እሱን ወረቀት ተቀብለን ደግሞ ግቢ ውስጥ ወዳለው ፋርማሲ ሄድን። አጋጣሚ ደግሞ ፋርማሲ በነገራችን ላይ ትልቅ ግቢ ነው። እጅግ በጣም ትልቅ ሆስፒታል እንደ አፍሪካ ምን ልበላችሁ። በጣም ግዙፍ የሚባል ሆስፒታል ነው። እዚህ እንትን ያለውና እንደ አፍሪካ ደረጃ ውስጥ ያለው ሆስፒታል ነው። በጣም ትልቅ ነው። ብዙ እንትኖች አሉት። ግን እዚህ ጋ ፋርማሲው ስንመጣ እንትኑ መድኃኒቱ የለም ብላን ከውጭ ግዙ አለችን። እኛም ደግሞ ዞረን መድኃኒት ገዝተን ወደ ቤት ገባን። ኪያሜው ተኝታለች። በስተ መጨረሻ ግን ያው ያለፍንበትን የዋልንበትን እናሳያችሁ ብለን ነው። ሰላማችሁ ይብዛ። በልጅ አትፈተኑ። እንግዲህ ልጅ ከባድ ነው። ደስታ ሲስቅ እንጂ ሲያሙ ደስ አይልም። ብቻ ስለ ሁሉም እግዚአብሔር ይመስገን። ሰላማችሁ ይብዛ ብለናል።